ከጀርባ እንደምትመለከቱት እንግዲህ በርካቶች በተለይም ደግሞ በሀገር ባህል ልብሶች ደምቀው ተውበው ምሽትን እያሳለፉ ይገኛሉ። በተለይም ደግሞ እንግዲህ በዓላት ሲመጡ ኢትዮጵያውያን በአብሮነት ይተማሉ። በዓላቸው ነው በጋራ እንደዚሁም ደግሞ በህብረትና በአብሮነት ያከብራሉ። ታዲያ እዚህ ቦታ ላይ የታዘብነው ነገርም በተለይ ደግሞ በተለያዩ ሀገር ባህል ልብሶች እየዘመኑ እየደመቁ ወጣቶች አዲስ አበባ ላይ መጥተው የአዲስ አበባ አንድ ፍካት አንድ እንደዚሁ ደግሞ ጉላትና ማሳያ ሆነው እንደዚሁ እያመሱ ነው የሚገኘው። አዲስ አበባ እንግዶቿን ስትቀበል ከዚህ ቀደም የነበረችበት መጎሳቆል ውስጥ ስትሆን አይደለም። አዲስ አበባ ባለፉት ሁለት አመታት በርካታ ስራዎችን ሰርታለች። በኮሪደር ልማት ሰፋፊ ጎዳናዎች ተሰርተውላታል። እነዚህ ጎዳናዎች ደግሞ ለተሽከርካሪ ምቹ፣ ለእግረኛ እንደዚሁ የተመቹና የተስማሙ ከዚህ በተጨማሪ አይነ ስውራንንና የጭስ አልባ ተሽከርካሪዎችን ያልዘነጉ ናቸው። ወዲህ ደግሞ ታሪካዊ ስፍራዎችን የማደስ ጉዳይም ሰርታለች። አድዋ ታዲያ የዚህ ሁነኛ ማሳያ ነው። ዛሬ ላይ የሆራ ፊንፊኔን ለማክበር አድዋ የተመሙ በርካቶች ኢትዮጵያውያንም በተለይ እዚህ ስፍራ ላይ እንግዲህ ሐሴት እያደረጉ በተለይም ደግሞ እንደዚሁ ደስታን እየተጋሩ ታሪክን እየተማሩ ስለመሆናቸው እንደዚሁ እየገለጹ ነው የሚገኘው። ሌላው ጉዳይ ደግሞ እየታዘብኩትና ያየሁት ጉዳይ የኢትዮጵያውያኑ ትብብር እንግዲህ ጎልቶ የታየበትም ምሽት ነው አሁን የምንገኝበት ምሽት። በተለያዩ ቦታዎች ላይ ድንኳኖች ተጥለዋል። እነዚህ ድንኳኖች ደግሞ የሚመጡ እንግዶች ምግብ የሚመገቡባቸው እንደዚሁም ደግሞ ውሃና መሰል መጠጦችን የሚያገኙባቸው ናቸው። ይህ ምን ማለት ነው? በተለይ በርካታ ብሔር ብሔረሰቦች መቀመጫ እናመግለጫ መኖሪያ የአፍሪካ እንደዚሁም ደግሞ የዓለም የዲፕሎማሲ ማዕከል እንደመሆኗ መጠን ኢትዮጵያውያን ሕብረታቸውን በቃል ሳይሆን በተግባር የገለጡበት ትብብር እንደዚሁም ደግሞ አብሮነታቸውን ያጎሉበት ምሽት ነው። ከጀርባ እንደምትመለከቱት በርካታ ድንኳኖች ተጥለዋል። በርካታ ኢትዮጵያውያኑ ታዲያ ልክ እንደ ቤታቸው ልክ እንደ ጎጇቸው እየሄዱ ከምግብ እየተቋደሱ ከማዕድ እየተጋሩ ኢትዮጵያዊነትን በተግባር እየገለጡ ነው የሚገኘው። ሌላኛው ደግሞ ገበያዎችም እንደዚህ በስፋት ሲንጸባረቁ አይቻለሁ። በተለይ እንግዲህ እንደነዚህ አይነት በዓላት የኢኮኖሚ ማንሰራራት እንደዚሁም ደግሞ ከፍ ማለት ለሆቴሎችና መሰል የኮንፈረንስ አማራጭም የሚሆኑ ናቸው እና እዚህ የሚገኙ ሰዎች እንግዲህ በርካታ ገንዘብን አውጥተው እንደዚሁ ምግቦችን የሚያገኙበት ለአዲስ አበባም የራሳቸውን አሻራና አስተዋጽኦ የሚያበረክቱበት ሆኖ እንደዚሁ ምሽቱ እያለፈ ነው የሚገኘው። የባህል አልባሳትን በተለያዩ የመስመሮች ወይም ደግሞ ትልልቅ ጎዳናዎች አካባቢ እንደዚሁ ሲሸጡ ተመልክቻለሁ። በተለይም ደግሞ የተለያዩ ማንነትን የሚያጎሉ የአባ ገዳዎችን ከዚህ በተጨማሪ የኦሮሞ ሕዝብ ማንነትና አጠቃላይ ታሪክ የሚያጎሉ ስራዎች እንደዚሁ ጎልተው ይታያሉ። ምሽት ነው ግን ደግሞ ምሽት አይደለም። ይህ በዚያ አካባቢ የሚስተዋል ጉዳይ ሆኖ በርካታ ኢትዮጵያውያን ሐሴት እያደረጉ ነገ ሆራ ፊንፊኔን በጉጉት እየጠበቁም ይገኛሉ። ምሽቱ በአድዋና በቸርችል ጎዳና ይህን ይመስላል።